የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ ካናዳና አካባቢው ሀገረ ስብከት የ2017 አመተ ምህረት የስራ ክንውን የ2018 አመተ ምህረት እቅድ የእቅድ የቀረበ ሪፖርት። ሀገረ ስብከታችን በልዑል እግዚአብሔር ፈቃድ በብፁዕ አቡነ መቃሪዎስ የምዕራብ ካናዳና አካባቢው ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል መልካምና በሳል አስተዳደር እየተመራ እጅግ በጣም መልካም የሚባሉ መንፈሳዊና አስተዳደራዊ ስራዎችን አከናውኗል። ለዚህም የልዑል እግዚአብሔር ስም የተመሰገነ ይሁን። ሀገረ ስብከታችን በዘንድሮ አመት እጅግ በጣም አንጻራዊ ሰላም የሰፈነበት ዘመን ሲሆን፣ በተለይም ከመንፈሳዊ አገልግሎት አኳያ ሰላማዊና ጤናማ፣ ውጤታማ ብሎም የተረጋጋ የአገልግሎት ዘመን ነበር ብንል የተጋነነ አይሆንም። አሁንም ለፈጣሪያችንና ለአምላካችን ለልዑል እግዚአብሔር ክብርና ምስጋና ይግባው። ለብፁ አባታችንም ጤናና እድሜ ረጅም ዕድሜ ይስጥልን። ስብከተ ወንጌልና ሐዋርያዊ አገልግሎት። በዚህ ረገድ ሀገረ ስብከታችን ከፍተኛ አገልግሎት በማከናወን ልዩ ውጤት አሳይቷል። ሀ ከኢትዮጵያ የጋበዝናቸው ብጹሕ አቡነ በርናባስ የዋግምራ እና አካባቢው ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል በብጹ አባታችን አቡነ መቃርዮስ ልዩ ግብዣ ተደርጎላቸው ከዜሮ በታች ማይነስ አርባ ዲግሪ በሆነ ቅዝቃዜ ወቅት መላውን ሀገረ ስብከታችንን እየተዘዋወሩ አይተነው ሰምተነው በማናውቀው መንፈሳዊ በረከት ሞልተውናል። ከሀገረ ስብከታችንም በላይ ምስራቅ ካናዳን ጀነረስ ሆነን ማለት ነው ሀገረ ስብከት ጊዜያቸውን አመቻችተን የአንድ ሳምንት አገልግሎት በቶሮንቶና አካባቢው ሐዋርያዊ ተልኳቸውን እንዲያከናውኑ አድርገናል። ለብፁዕነታቸው ረጅም ዕድሜ ይስጥልን፣ የአገልግሎት ዘመናቸውን ይባርክልን። ለ ክቡር አባታችን መልአከ ሕይወት ቆሞስ አባ ኃይለ ገብርኤል የብፁዕ ወቅዱስ አባታችን ልዩ ጸሐፊ በሀገር ስብከታችን ውስጥ በአገልግሎታቸው ልዩ ፍቅር እና መንፈሳዊ አገልግሎታቸውን ሳንጠግበው በሰቀቀን የተለዩን ውድ ጊዜያቸውን በልዩ ልዩ አጥቢያዎች እየተዘዋወሩ የምዕራብ ካናዳ የዘመነ ትንሣኤ ብርድ ሳይበግራቸው ከኒቆዲሞስ እስከ ዳግማ ትንሣኤ በስብከተ ወንጌል በሰዓታት በማህሌትና በዝማሬ ልዩ ልዩ አገልግሎት አከናውነዋል። እድሜና ጤናን ልውል እግዚአብሔር ያድልልን። አመርሃ በውጭ አገር ለተወለዱ ስብከተ ወንጌልን በልዩ ሁኔታና ጥረት የስብከተ ወንጌል መርሃ ግብር በአገሩ በተወለዱና በቋንቋ ምክንያት ለወንጌል ትምህርት ባዕድ እንዳይሆኑ በማሰብ በእንግሊዝኛ ቋንቋ ከአሜሪካና ከኢትዮጵያ መላከመዊ ቀሲስ ሳሙኤል እሸቱ የትግበራ እቅድ መምሪያ ኃላፊ፣ እንዲሁም መምህር ዲያቆን ሄኖክን በማስመጣት ቤተ ክርስቲያን የምትኮራበት ስራ ተሰርቷል። የአገልግሎቱም ሆነ የወጣቶች ትምህርታቸውን ሲያጠናቀቁ የሰርተፍኬትና እውቅና ተሰጥቷቸዋል። ይህም በተለያዩ ሚዲያዎች እንዲተላለፍ ተደርጓል። ለመምህራኑ ልውል እግዚአብሔር እድሜ ከጤና ጋር ያድልልን እንላለን። መ የሰንበት ትምህርት ቤትና የወጣቶች እድገት በተመለከተ ሀገረ ስብከታችን በየከተማው በተለይም ወጣቶችን በአብነት ትምህርት አሰልጥኖ የቤተ ክርስቲያን አገልግሎት ከማከናወናቸውም በላይ በመዋቅር ተደራጅተው ለቅድስት ቤተ ክርስቲያን ታዳጊ ሕጻናትን በማሰልጠንና ከስራቸው እንዲተኩ ለማድረግ በሀገረ ስብከቱ እውቅናና የበላይ የሚከታተላቸው መጋቢያ አዲስ ቀሲስ በየነ ስምኦን ተመድበውላቸው ከፍተኛ እንቅስቃሴ ጀምረዋል። ሁለት የልማት ስራን በተመለከተ የልማት ስራዎችን በተመለከተ በሀገረ ስብከታችን ስር የሚገኙ ሶስት አጥቢያ ቤተ ክርስቲያናት፣ ሀ የካልጋሪ ደብረ ምሕረት ቅዱስ ገብርኤል ቤተ ክርስቲያን ያስጀምረው ሁለገብ ህንጻ በደብሩ አስተዳዳሪ በመላከ ገነት ቆሞስ አባ ኪዳነ ማርያም ከፍተኛ ጥረትና ትጋት ባለ ሶስት ፎቅ ሆኖ ሁለት ትልልቅ መሰብሰቢያ አዳራሽ የማለ ህጻናት ከነሙሉ የአስተዳደር እና የመምህራን ቢሮ ያሉት የካህናትና የእንግዶች ማረፊያ እንዲሁም በርከት ያሉና ደረጃቸውን የጠበቁ የመታጠቢያና የመጸዳጃ ክፍሎችን ያካተተ ህንጻ ለማጠናቀቅ እጅግ በጣም ጥቂት ይቀረዋል። ከዚህም በተጨማሪ በእኒሁ አባት ሁለት የውጭ አገር ተወላጆችን አንድ ዋይት ኬኔዲያን ወይም ነጭ ካናዳዊና፣ አንድ ፊሊፒን ፊሊፒን ካናዳውያንን አስተምረው አጥምቀው ለቅድስት ቤተ ክርስቲያን አባል አድርገዋል። ለ የካልጋሪ ሐመረኖ ኪዳነ ምሕረት ቅድስት ቤተ ክርስቲያን ኪዳነ ምሕረት ቤተ ክርስቲያን ወይም መንበረ ጵጵስናችን ያስጀምረው ያስጀመረው የህንጻ ማስፋፋት ስራ ዘጠና በመቶ ግንባታው የተጠናቀቀ ሲሆን በውስጡ ለገባ አዳራሽና እጅግ በጣም ደረጃውን የጠበቀ የምግብ ማብሰያና ማዘጋጃ ማድቤት ለህፃናት መማሪያ ክፍሎች የክርስትና ቤትና ዘመናዊ መጸዳጃ ክፍሎች ያሉትና ግንባታው ቢጠናቀቅ ከ200,000 ዶላር በላይ የሚገመት ህንፃ መታሰቢያነቱ ለቀድሞ የምዕራብ ካናዳና አካባቢው ሀገረ ስብከት ሊቀ ጳጳስ ለነበሩት በረከታቸው ይደርብንና ለብፁዕ አቡነ ማቲያስ ይሆናል። ሐመር ውሃ የቫንኮቨር ሆተ ሰማይ ቅድስት ማርያም ወቅዱስ ሚካኤል ቤተ ክርስቲያን ከጎኑ ላይ የነበረ መኖሪያ ቤት በአንድ ነጥብ አራት ሚሊዮን የካናዳ ዶላር ሙሉ ክፍያውን ከፍሎ ያላንዳች ብድር የገዛ ሲሆን ይህ በ6800 ስኩዌር ፉት ቦታ በርከት ያሉ ክፍሎች ያሉት ባለ ያሉት በርካታ ሙሉ መታጠቢያና ሙሉ መታጠቢያ ቤትና የምድር ቤቱ ሙሉ ተሰርቶ የተጠናቀቀ በመሆኑ ህፃናትን መሰረታዊ አብነት ትምህርት ማስተማሪያ፣ የካህናት ማደሪያ፣ የሰንበት ትምህርት ቤት መሰብሰቢያና የንዋየ ቅድሳት ማስቀመጫ ግምጃ ቤት በማድረግ ሙሉ አገልግሎት ጀምሯል። መ በሀገረ ስብከታችን ቅድስት ቤተ ክርስቲያናችንን ለማስፋፋት በተያዘው ልዩ እቅድ መሰረት በብፁዕ አባታችን አማካኝነት የገነተ ጽጌ ቅዱስ ጊዮርጊስ ወቅድስት አርሴማ እና የቫንኩቨር መንበረ ጸባኦት ቅድስት ስላሴ ቤተ ክርስቲያን ወቅዱስ ተክለ ሃይማኖት፣ ሁለት ተጨማሪ አብያተ ክርስቲያን ተከፍተው አገልግሎት ጀምረዋል። አስተዳዳሪዎችም ተመድበዋል። ያጋጠሙ ችግሮች የቅዱስ ሲኖዶስ ልዩ ትኩረት እና የልኡካን መላክ ሀገረ ስብከታችን ያጋጠመውን በሀገረ ስብከት ወሰን መሸራረፍ አስመልክቶ በተለይም የአልበርታ ዋና ከተማ ኤድመንተን በምዕራብ ካናዳና ሀገረ ስብከት መካተት አለበት በማለት ቅዱስ ሲኖዶስ ባቀረብነው አቤቱታ መሰረት ቅዱስ ሲኖዶስ የልኡካን ቡድን በመላክ እንዲጠና ባደረገው ሂደት ልኡካኑን ተቀብለንና በታላቅ ክብር አስተናግደ ያለበትንም ወሰን በሚገባ ለማሳየት ሞክረናል። ይሁንና የባስ ብሎ ችግሩ የበለጠ ያወሳሰበ አከፋፈል በመሆኑ ሀገረ ስብከቱ ለከፋ ተቋማዊ ችግር ተዳርጓል። ይህንኑ ችግር በመጪው ሳምንት በሚከናወነው የቅዱስ ሲኖዶስ ምላተ ጉባኤ ላይ ሁሉም በአንድ ሊቀ ጳጳስ ቅዱስ ሲኖዶሳችን የወሰነውን የብፁዕ አባታችን አቡነ መቃሪዎስን አባትነት በሙሉ ምዕራብ ካናዳና አካባቢ ሀገረ ስብከት ወሰን እንዲያጸናልን ሲሆን፣ ምዕራብ ካናዳና ምስራቅ ካናዳ ተብሎ የተዋቀረው የመንግስት ወሰን ፍጹም መፍትሄ ነው ብለን እናምናለን። በፍጻሜውም ሀገረ ስብከታችን በዘንድሮ የመንበረ ፓትርያርክ ድርሻ በባንክ አካውንት ያስገባነውን አስራ አንድ ሺህ ዶላር ስንሰጥ ብፁዕ አባታችን አቡነ መቃሪዎ መቃሪዮስ ለቅዱስነታቸው ለብፁዕ አባታችን እንዲያስረክቡልን በታላቅ ትሕትና ጠይቃለሁ።